እንዴት ናችሁ የተወደዳችው የዩቲዩብ ቤተሰቦች፣ ዛሬ ላጋራችሁ የምፈልገው ነገር ስለ ቀበሮ የአደን ዘዴና የጃርት የመከላከል ዘዴ ነው። ያውላችሁ ቀበሮ ሲያጠቃ ሁል ጊዜ በተለያየ መንገድ አዲስ ሜተድ እየተጠቀመ አንድ ቀን ከቤቷ ስትወጣ፣ ሌላ ቀን ምግብ በማኑ ከምታገኝበት ስፍራ፣ ሌላ ቀን ደግሞ ድንገት፣ ሌላ ቀን እያሳደደ፣ ሁል ቀን የተለያየ ቴክኖኮችን ይጠቀማል ቀበሮ ጃርትን ለማደር ጃርት ደግሞ ለመከላከል ያላት አማራጭ ሁል ቀን ተመሳሳይ ነው። ምንድነው እሷ ፊቷን ወይም ድግድጉ ወደ ውስጥ በማስገባት ጸጉሯን አቁማ እሾ ሆኖ ጸጉሯ ያንን በማድረግ ብቻ ነው መከላከል የምትችለው። ቀበሮ ግን ሁል ጊዜ የተለያየ ሜተድ ይጠቀማል፣ ይሳካለታል። ጃርት ግን ብዙ ጊዜ ከመታደን ያ መንገድ አያድናትም፣ ምክንያቱም ስትራቴጂ የታወቀባት ስለሆነ ማለት ነው። ስለዚህ እናንተ በምታረጉበት፣ በምትሰሩበት፣ በምትውሉበት፣ በምታደረጉት ድርጊታችሁ ሁሉ የተለያየ ስትራቴጂን ለአንድ ጎል መጠቀም እጅግ የሚያዋጣና እጅግ ጥሩ ነገር ነው ብዬ እኔ በበኩሉ ያስባለሁ። አንድ አይነት ብቻ የጃርትን መንገድ መጠቀም ሊያስጠቃችሁ ወይንም ደግሞ ለጠላት ሊያጋልጣችሁ ስለምችል የተለያየ መንገዶችን ተጠቀሙላችኋለሁ። መልካም ቀን፣ ቴንኪዩ።